ሰላም፣ ሰላም፣ ሰላም በዓለም ዳርቻ ያላችሁ ውድ ያገሬ ልጆች ሁላችሁም የዚህ ቻናል ተከታዮች የሆናችሁ ሰላማችሁ ብዝዝት ይበልልኝ ከወዲሁ። እንዴት ናችሁ? ሰላም ናችሁ ሆይ? ዛሬ ሰንቦሳ እንዴት እንደማዘጋጅ አሳያችኋለሁ። ሰንቦሳ ስጋ ለሀም መፍሮ ማዘጋጅቻለሁ። ሽንኩርት አዘጋጅቻለሁ። ቅመማ ቅመም አዘጋጅቻለሁ። ከዝቦራ ባቅዶነስ አዘጋጅቻለሁ። በዚህ መልኩ ውዶቼ ለዚህ ቻናል አዲስ የሆናችሁ ሁላችሁም ሰብስክራይብ፣ ላይክ፣ ሼር እንድታደርጉልኝ ከወዲሁ አክብሮት ጠይቃለሁኝ። ወዳችኋለሁ ሁላችሁንም። አበረታቱኝ፣ አግዙኝ። አዲስ ከመሆኔ የተነሳ ያው የተለያየ ቪዲዮ ለወደፊት ይዤ እንድልቀርብ እርዳታችሁ አገዛችሁ አይለኝ ይላለሁኝ። እና እዚህ ጋር የጋለ መጥበሻ አዘጋጃለሁ ሽጋ ጋለ መጥበሻ ላይ ትንሽ ዘይት አደርጋለሁ፣ ሽንኩርቴን አደርጋለሁ። በዚህ መልኩ በደንብ አቁላለዋለሁ ማለት ነው። ሰብስክራይብ አትርሱ ውዶች፣ የሁላችሁ ነው። አዲስ የሆናችሁ እንደ ቻናሌ ሰብስክራይብ እንድታደርጉኝ በአክብሮ ጠይቃለሁ። በዚህ መልኩ ሽንኩርታችን ብራውን እስከሚሆን ከለሩ በዚህ መልኩ አቁላላዋለሁኝ ማለት ነው። እዚህ ጋ ነጭ ሽንኩርትና ዝንጅብል አዘጋጃለሁ። በአንድ በአንድ እጄ የቀረጽኩ ስለሆነ ቪዲዮ ብዙ እንትን አላለም እና ያው አዲስ ነኝ እንግዲህ በሂደት ለምዳለሁ ብዬ ተስፋ አደርጋለሁ። እዚህ ጋ ነጭ ሽንኩርትና ዝንጅብል አዘጋጅቻለሁ። ይህም ብራውን እስከሚሆን ከለሩ፣ የሽንኩርቱ ሽታ እስከሚወጣ በደንብ አቁላላዋለሁኝ በደንብ አቁላለዋለሁ። ካቁላለሁት በኋላ እዚህ ጋር ቅመማ ቅመሜ አዘጋጅቻለሁ። ያዘጋጀሁት ቅመም እንግዲህ ኮዝቦራ፣ ያኔ ደረቅ ኮዝቦራ፣ ፍልፍል፣ አስዋድ ካሞን፣ በሀራት ምቸከልና ጨው ነው ያረኩት። እዚህ ጋር በደንብ ሽታው እስከሚወጣ በደንብ አቁላለዋለሁ። በደንብ አቁላላው አለው እዚህ ጋር እንግዲህ የተፈጨ ስጋዬን አዘጋጅቻለሁ። እዚህ ጋር የተፈጨ ስጋዬን እንግዲህ አስገባለሁ። በዚህ መልኩ በዚህ መልኩ የተፈጨ ስጋዬን አስገባለሁ። የተፈጨ ስጋውንም በደንብ አቁላላዋለሁ ማለት ነው። በሰል እስከሚስል ለብለብለብ አድርገዋለሁኝ። እዚህ መልኩ እንግዲህ ተዘጋጅቶ ደርሷል። እንግዲህ መጠቅለል ነው የቀረው፣ አጠቀልላለሁ ማለት ነው። እዚህ ጋር ኮዝበራ ያስፈልገኛል፣ ባክዶኖስ ያስፈልገኛል፣ ሸብት ያስፈልገኛል። ከሁሉም ነው የማደርግበት። ጣዕሙ ቆንጆ ይሆናል፣ ያሳምቡሳው ማለት ነው። እንደየቤቱ አሰራሩ ይለያያል። ያው እኔ ቤት እንደዚህ ነው የምሰራው በዚህ መልክ ነው የምሰራው። እዚህ ጋር አሁን ያው ኮዝቦራና፣ ሸብት ባክቶነስ ነው የማደርገው ከሶስቱ ነው የማደርገው እኔ። በዚህ መልኩ ያዘጋጀሁት ኮዝቦራ፣ ያዘጋጀሁት ሸብት እዚህ ጋር እጨምራለሁኝ ሁሉንም እጨምራለሁኝ። እዚህ ጋር አሁን በቃ ለመጠቅለል ደርሷል ማለት ነው። ትንሽ በረድ ሲል መጠቅለል ማለት ነው። ተዘጋጅቶ ጨርሷል። ይሄን ይመስላል እላችኋለሁ ውዶች ዬ ያው ሰንቡሳ የማያቅ ሊኖር ይችላል። ለማያቅ ነው የሚያቅ ብዙ ሰው አለ። ለማያቅ ነው እና በዚህ መልኩ ጠባብሼ ጨርሽ ያለሁኝ ይሄንን ይመስላል። ያው ሌላ ፈጣይር ይሄንን አሰራሩን የምትፈልጉ ላሳያችሁ እችላለሁኝ። እዚህ ፈጢራ አሰራር እና ሁላችሁም ላይክ ሰብስክራይብ እንድታደርጉልኝ በአክብሮት ጠይቃለሁ። ውድ የሀገሬ ልጆች ሁላችሁንም ወዳችኋለሁ፣ አክብራችኋለሁ፣ አመሰግናለሁ። ሁላችሁም በዓለም ዳርቻ ያላችሁ ሰላማችሁ ብዝዝት ይበርልኝ። ሀገራችንንም ሰላም ያድርግልን። አመሰግናለሁ ስለተመለከታችሁኝ።